ህዳሴው ግድብ እንደ አድዋ ድል እስከ ወዲያኛው ትውልድ የሚዘከርና የኢትዮጵያውያን ቋሚ ሐውልት እንደሚሆንም የታመነበት ፕሮጀክታችን ስለሆነ የሀገራችን ህብረ ዜማና የህዳሴያችን ማማ ነው ማለት እንችላለን። የታላቁ የኢትዮጵያ ህዳሴ ግድብ ስድስተኛ ዓመትን አስመልክቶ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ካደረጉት ንግግር እየተወሰደ ነበረ። ራስልኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና ህዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። የምሽቱ የዜናዎቻችን በሙሉ አብዛኞቹ የሚያተኩሩት በዚህ ጉዳይ ላይ ይሆናል። ሰዎቻችን ቆዩ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሀገራዊ መግባባት ለማጠናከር ጉልህ ሚና እያበረከተ መሆኑን ፕሬዝዳንት ዶክተር ሙላቱ ተሾመ ገለጹ። የግድቡ ግንባታ ለሌሎች ሀገራዊ ፕሮጀክቶች ስኬታማነት ተምሳሌት መሆኑን የገለጹት ደግሞ ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን ናቸው። ሰለሞን ጸጋዬ ተጨማሪ አለው። ይህ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመሰረት ድንጋይ የተጣለበት ስድስተኛ ዓመት የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ ስመ ጥር አትሌቶችና ሌሎች የህብረተሰብ ክፍሎች በተገኙበት በቤንሻንጉል ጉምዝ ክልል በጉባ ተከብሯል። በዓሉ ሲከበር የተገኙት የኢፌዴሪ ፕሬዚዳንት ዶክተር ሙላቱ ተሾመ የግድቡ ግንባታ የሀገሪቱ የህዳሴ ጉዞ ስኬታማነት ነጸብራቅ ነው ብለዋል። የታላቁ ህዳሴ ግድባችን የነበርንበትን የድህነት ገጽታ ታሪክ አስወግዶ የሀገራችን ታሪክ ልለውጥ ወደሚችለው በእድገት እና ብልጽግና ጎዳና ላይ በመገስገስ የምትታወቅ ገጽታ ያላት ኢትዮጵያን ስለሆነ መላው የሀገራችን ህዝቦች በዚህ ግንዛቤና እምነት በመነሳት ለግድቡ ግንባታ እውን መሆንም በእውቀታቸው በጉልበታቸውና በገንዘባቸው የሚጠበቅባቸውን አስተዋጽኦ በመወጣት ላይ ይገኛሉ። በይቻላል መንፈስ ቆርጠን የተነሳን መላው የሀገራችን ህዝቦች ሊዘልቅና ሊሻገር ብሎ ወደ ላቀ ከፍታ ላይ ሊደርስ የሚችል ትውልድንም ለመፍጠር የሚችል አዲስ የህዳሴ ታሪክ መጽሐፍ ጀምረናል። ፕሬዚዳንቱ የግድቡ ግንባታ ለሀገራዊ መግባባት የማይተካ ሚና በመጫወት ላይ መሆኑንም ገልጸዋል። የህዳሴው ግድብ የአሁኑ ትውልድ የሥራ ውጤት እንደመሆኑ መጠን እንደ አድዋ ድል እስከ ወዲያኛው ትውልድ የሚዘከርና የኢትዮጵያውያን ቋሚ ሀውልት እንደሚሆንም የታመነበት ፕሮጀክታችን ስለሆነ የሀገራችን ህብረ ዜማና የህዳሴያችን ማማ ነው ማለት እንችላለን። የፌዴሪ ምክትል ጠቅላይ ሚኒስትርና የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ የተሳትፎ አስተባባሪ ብሔራዊ ምክር ቤት ሰብሳቢ አቶ ደመቀ መኮንን የህዳሴ ግድቡ ግንባታ ለሌሎች ሀገራዊ ፕሮጀክቶች ስኬታማነት ተምሳሌት መሆኑን ያሳያል ብለዋል። የህዳሴውን ትውልድ ቁርጠኝነት ያስተጋባ፣ በይቻላል መንፈስ ሁሉንም በአንድ ቋንቋ ያገባባ፣ ለወዳጅና ለጎረቤት ሀገራት አርቆ አስተዋይነታችንን ያበሰረ እንዲሁም ለጋራ ተጠቃሚነት ትጋታችንን ያስመሰከረ ብርቅዬ ፕሮጀክታችን ነው። ይህ ብርቅዬ ፕሮጀክታችን በአራቱም ማዕዘናት የፈጠረው ህዝባዊ ንቅናቄና ርብርብ ከራሱ አልፎ በሌሎች የልማት ፕሮጀክቶቻችን ዳር የማድረስ ቁጭታችን እንዲቀጣጠልና የታሪክ ሰሪነት መንፈሳችን ጎልቶ እንዲስተጋባ መሰረት የጣለ የህዳሴ ጉዞ ክስተት ነው። ምክትል ጠቅላይ ሚኒስትሩ ይህ ህዝባዊ ንቅናቄ ተጠናክሮ እንደሚቀጥል ተናግረዋል። ከግንባታው ብስራት አንስቶ የሀገራችን ብሔሮች፣ ብሔረሰቦችና ህዝቦች ለፕሮጀክቱ ስኬት ተሳትፏቸውን ትርጉም ባለው አግባብ የገለጹበትና ግንባታው ላፍታም ቢሆን እንዳይቋረጥ የባለቤትነት ስሜታቸውን ያንጸባረቁበት መንገድ እጅግ የሚያኮራ ነው። የህዳሴ ግድቡ የመሰረት ድንጋይ የተጣለበት ስድስተኛ ዓመት ሲከበር ስፖርታዊ ክንውኖችን ጨምሮ የግድቡን ግንባታ የሚዘክሩ የተለያዩ ዝግጅቶች ተካሂደዋል። በተመሳሳይ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ኢትዮጵያ በአባይ ወንዝ ላይ የምትከተለው መርህ በፍትሐዊነትና በምክንያታዊነት ላይ መመስረቱን ማረጋገጫ መሆኑ ተገልጿል። አማር ተመስገን ተጨማሪ አለው። በጉባና ሰገል ተራሮች መካከል እየተገነባ ያለው የታላቁ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ አሁን ላይ ጥቅል ግንባታው 57 በመቶ ደርሷል። የግድቡ የግንባታ ደረጃ በተናጠል በሚታይበት ጊዜ ደግሞ 72 በመቶ የሚሆነው የአርማታ ሙሌት ስራው ተጠናቋል። የኤሌክትሮሜካኒካል ስራውን በተመለከተም በቀዳሚነት የኃይል ማመንጨት ስራ የሚገቡትን የሁለት ተርባይኖች ተካላና ገጠማ ስራ ተከናውኗል። በየጊዜውም የግድቡ የኃይል ማመንጨት አቅም እንዲጨምር ተደርጓል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን በግድቡ ግንባታ ላይ ሀ ብሎ መሳተፍ ከጀመረበት ጊዜ ጀምሮ አጠቃላይ የግንበታው ይዘትና ቅርጽ ሳይቀይር ቀጣይነትና ተደማሪነት ባለው ሁኔታ በመስራት እንደ ሀገር ከግድቡ ሊገኝ የሚችል የኤሌክትሪክ ኃይል ማግኘት እንዲቻል ግድቡ ሲጀመር ያመነጫል ተብሎ ውለታ ከተገባበት ከ5250 ሜጋዋት ወደ 6000 ሜጋዋት በመቀጠልም ወደ 6450 ሜጋዋት በቢኢኮ እንዲሻሻል ተደርጓል። ግንባታው ሙሉ በሙሉ ሲጠናቀቅም የሀገር ውስጥ የኃይል ፍላጎትን ከማሟላቱ ባሻገር ለጎረቤት ሀገራትም ጭምር የሚሆን አቅም ይኖረዋል። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በሀገራችን ለመጀመሪያ ጊዜ በተገነባው የአባ ሳሙኤል ግድብ የተጀመረውን የስድስት ሜጋዋት ኤሌክትሪክ ኃይል የማመንጨት አቅም ከአንድ ማመንጫ ጣቢያ ብቻ ወደ 6450 ሜጋዋት ያሳደገ ከመሆኑ አኳያም የኢነርጂ ሴክተሩንም ምርታ በጉልህና በተጨባጭ የሚያሳይ ነው። የታላቁ ህዳሴ ግድብ ግንባታ ኢትዮጵያ በአባይ ወንዝ ላይ የምትከተለው መርህ በፍትሐዊነትና በምክንያታዊነት ላይ የተመሰረተ መሆኑንም አስመስክሯል። ምንም አይነት የውሃ አጠቃቀም ስምምነት በሌለበት የወሰን ተሻጋሪ ውሃ ላይ የታችኛውን አገራት በቀናአዊነት በመጋበዝና አገራዊ ፕሮጀክትን ክፍት በማድረግ አስፈላጊው መረጃና የጥናት ሰነድ በማቅረብ የፕሮጀክት ቦታ በተደጋጋሚ እንዲጎበኙ በመፍቀድና በመወያየት መተማመንን ለመፍጠር መሞከር አገራችን ለተፋሰሱና ለቀጠናው እድገት ብሎም ሰላምና መረጋጋትን መረጋጋት ላይ ያላትን ቁርጠኝነት በተግባር የሚያሳይ ነው። በተያያዘ ዜና ታላቁን የኢትዮጵያ ህዳሴ የግድብ ግንባታን እውን ለማድረግ በስፍራው ኢትዮጵያውያን ሰራተኞች ትጋታቸውን አጠናክረው ቀጥለዋል። የግድቡ ግንባታ ስድስተኛው ዓመት ሲከበር የተገኙ ታዋቂ ግለሰቦች ስለ ሰራተኞቹ ቁርጠኝነት ምን ይላሉ? ፌቨን ሸማ አስር ሺ አምስት መቶ ኢትዮጵያውያን በጉባ አስቸጋሪ አየር ሁኔታ ሳይበገሩ ለአፍታም ሳይቋረጥ በቀጠለው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እየተሳተፉ ነው። በየወቅቱ አሻራው እያረፈበት የሚገኘውን ግድብ ለማየት የሚጓዘው ህዝብም ከግድቡ ባሻገር የስፍራውን ፈታኝነት፣ የሰራተኛውንም ሀገራዊ ተጋድሎ ይመለከትበታል። ስድስተኛ ዓመቱን ምክንያት በማድረግ ነባርና አዳዲስ አትሌቶች በተሳተፉበትና በጉባ በተካሄደው የስድስት ኪሎ ሜትር የሩጫ ውድድርም በክብረ አምባሳደርነት የተሳተፈው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ሻለቃ አትሌት ኃይለ ገብረስላሴ በርካታ ፈታኝ ውድድሮችን ቢያልፍም በግድቡ ግንባታ ላይ መሳተፍ ግን ትልቅ ብርታትን የሚጠይቅ ነው ይላል። እኛ እስከ ዛሬ ድረስ አትሌቶች ጠንካራ ሰራተኞች እንላለን። ጠንካራ ሰራተኛ ያለው እዚህ ግን እዚህ ጋ ነው ጠንካራ ሰራተኛ ያለው። የኢትዮጵያዊ መገለጫ ጥንካሬ እዚህ ላይ ነው የሚታይ። ይህንን ተፈጥሮ ይህንን አየር መቋቋም በራሱ ምን እንደምልክ እኔ ግራ ይገባኛል። ስለዚህ እኛውን ከገባን ጀምሮ ያለሁም እኮኔ ማራቶ እንኳን ሮጭ የግድቡ ሰራተኞች ሀገራዊ ኃላፊነትን አንግበው በታላቅ ቁርጠኝነት ለሚሳተፉበት ግንባታውን መሆን ጥረታቸውን አጠናክረዋል። እዚህ ያለው ሰራተኛውም ከተለያየ አካባቢ ከተለያየ ብሔር ብሔረሰቦች የመጣን ሰዎች ነን። የተለያየ ባክግራውንድ የነበረነን እዚህ ጋር ግን አንድ ሆነን ማለት ሰንደቅ ዓላማችን ነው። ፕሮጀክቱ እንደ ሰንደቅ ዓላማ ነው የምንቆጥረው። ስለዚህ የጋራ ፕሮጀክት ነው። ከዚህ አንጻር ሰራተኛውም አንድ አይነት አስተሳሰብ ይዞ ጥሩ ልምድ የሚያገኝበት ጥሩ ትምህርት የሚያገኝበት ጥሩ ደረጃም የደረስበት ነው። እንዳጋምስ ነው እንጨርሰዋለን የሚል ፕሪንስፕል ይዘን ነው እየሄድን ያለ ነው። በዚህ አስቸጋሪ ሁኔታ ውስጥ ለሚካሄደው የግድቡ ግንባታ ኢትዮጵያውያን የሚያደርጉትን ድጋፍ አጠናክረው እንዲቀጥሉም አትሌት ኃይለ ገብረስላሴ ጥሪውን አስተላልፏል። በሚሊዮን የሚቆጠሩ ኢትዮጵያኖች ውጤት ነው ይሄ። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለውን ኢትዮጵያዊ እንዲሁም ደግሞ በውጭ የሚኖሩትን ኢትዮጵያውያኖችና ያችንን አንድ ያደረገልን ነው በጣም እንኮራበታለን። ወደፊትም አንድ ሆነን ነው የምንቀጥለው። ከህዳሴው ግድብ ዜና ስንወጣ በኦሮሚያ ክልል በጥልቅ ተሃድሶ የተለያዩ ችግሮችን ለመፍታት የኦህዴድ አመራርና አባላት በንቃል ሲሳተፉ እንደሚገባ የድርጅቱ አስፈጻሚ ኮሚቴ አባል ላይ የአዲስ አበባ ከተማ ከንቲባ አቶ ድሪባ ኩማ አሳሰቡም። የኦህዴድ 27ኛ ዓመት በዓል በአዲስ አበባ ተከብሯል። ፀሐይ ኃይሉ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር የኦህዲድ አባላትና ደጋፊዎች የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዲድ የተመሰረተበትን 27ተኛ ዓመት የምስረታ በዓል በከተማ አቀፍ ደረጃ በተለያዩ ዝግጅቶች አክብረዋል። በበዓሉ ላይ የኦህዲድ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ አስተዳደር ከንቲባ አቶ ድርባ ኩማ ድርጅቱ ባለፉት ዓመታት ህብረተሰቡን ተጠቃሚ ያደረጉ በርካታ የልማት ስራዎችን አከናውኗል ብለዋል። ድርጅቱ የተገኙ የልማት ውጤቶችን ለማስቀጠል ፈተና የሆኑበትን የመልካም አስተዳደርና የክራይ ሰብሳቢነት ችግሮችን በታዲሶ ግምገማ መለየቱን ገልጸው እነዚህን ለመፍታት በሚደረገው ትግል የድርጅቱ አመራሮችና አባላት በንቃት መሳተፍ እንዳለባቸው አሳስበዋል። አያሉ ደስ በመጣበ ከኛ ከነ ይሮ ከበኙ ሀያ ሰባተኛውን የድርጅታችንን የመስረታ በዓል ስናከብር ቃላችንን ዳግም አድሰን በታድሰው መድረኮች ህብረተሰቡ ሲያነሳቸው ለነበሩ ጥያቄዎች አፋጣኝ ምላሽ መስጠት እንዳለብን በመገንዘብ ነው። ይህ እውን እንዲሆን ደግሞ የድርጅታችን አመራሮችና አባላት የተጠናከረ ጥረት ማድረግ አለባችሁ። የበዓሉ ተሳታፊዎች ድርጅቱ ህብረተሰቡ የሚያነሳቸውን ጥያቄ ለመመለስ የሚያደርገው እንቅስቃሴ ከዳር እንዲደርስ የበኩላቸውን አስተዋጽኦ እንደሚያበረክቱ ገልጸዋል። ባህላችንን ወደ አደባባይ አውጥቶ ይፋ አድርጎ ለኢትዮጵያ ህዝብ ማስተዋወቅ ለዓለም ለማስተዋወቅ ያደረገው አስተዋጽኦ ትልቅ ነው። ከጭቆና ቀንበር ነፃ አውጥቶናል ብዬ ነው። የተጀመሩ ልማቶች እንዲፋጠኑ መርዳት ማገዝ አለብን። ኪራይ ሰብሳቢነትን ሀገራችንን ወደ ድህነት እንደሚከትና ስለዚህ ከክራይ ሰብሳቢነት ራሳችንን አይምሯችንን ነጻ ማድረግ እንዳለብን ማስተማር አለበት። የኦህዲድ እህት ድርጅቶች ድርጅቱ ለሚያከናውናቸው የልማት ስራዎች አጋርነታቸው እንደማይለይ ያረጋግጠዋል። በተያያዘ ዜና ሆዴድ በክልሉ በተለያዩ ዘርፎች የሚታዩ የመልካም አሰራር ችግሮችን ለመቅረፍና ለህዝቡ ጥያቄ ተገቢው ምላሽ ለመስጠት ብቃት ያላቸው አመራሮችን እየመደበ መሆኑን ገልጿል። በአዲስ አበባ ዩኒቨርሲቲና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚገኙ የኦህዴድ አባላት የድርጅቱን 27ተኛ ዓመት የምስረታ በዓል አክብረዋል። መለሳ አምዴ ተጨማሪ አለው። በአዲስ አበባ ዩኒቨርሲቲና ና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚገኙ የኦህዴድ ኢህአዴግ አባላት የድርጅቱን 27ኛ ዓመት የምስረታ በዓል በፓናል ውይይት አክብረዋል። ኦዴድ በክልሉ በተለያዩ ዘርፎች የሚታዩ የመልካም አስተዳደር የኪራይ ሰብሳቢነትና የማስፈጸም አቅም ችግሮችን ለመቅረፍ በሁሉም ዘርፎች ብቃት ያላቸውን አመራሮች እየመደበ መሆኑን በፓናል ውይይቱ ተገልጿል። በጉዞአችን ውስጥ ያስተዋልናቸው ምን አይነት ችግሮች አሉ ስንል የአመራሮች የስልጣን አመለካከት፣ የኪራይ ሰብሳቢነት አመለካከትና የአገልጋይነት ስሜት አለመኖር ችግሮች ዋነኞቹ ናቸው። እነዚህን ችግሮች ለመፍታትም እንደ ሀገር በተደረገው የጥልቅ ተሀድሶ የተሻሉ አመራሮችን በሁሉም ዘርፎች በመተካት የሕዝቡ ጥያቄ በተገቢ መልኩ እንዲመለስ እያደረግን የቀረበውን የፓናል ውይይት ተከትሎ አባላቱም የተለያዩ ጥያቄዎችን አንስተዋል። ከድንበር ጋር ተያይዞ ብዙ ጊዜ አለመግባባት ይፈጠራል። ይህ ደግሞ ከበፊት ጀምሮ እልባት አልተሰጠውም። ችግሩ አሁንም ድረስ ቀጥሏል። በአንድ ሀገር ውስጥ ቀጣይነት ያለው ሰላም መስፈን አለበት። ለዚህ ደግሞ ሰላምን የሚፈልግ ማህበረሰብ መፈጠር አለበት። በሀገሪቱም ሆነ በክልሉ ከድንበር ጋር ተያይዞ የሚታዩ ችግሮች ባለፉት ዓመታት ካጋጠሙን ችግሮች መካከል አንዱ ነው። ይህን ችግር ለመፍታት ደግሞ መንግስት ትኩረት ሰጥቶ እየሰራበት ያለ ጉዳይ ነው። አሁን እየተካሄደ ያለው የጥልቅ ታድሶ እንቅስቃሴም እንደዚህ አይነት ችግሮችን ለመፍታት ነው። ባለስልጣኖቹ ይወጣሉ፣ ከዛ ይጣላሉ፣ ምናምን ይወርዳሉ። ምንም አዲስ ነገር የሚፈጥር ባለስልጣን እኔ አላቅም። በቃ ቀንና ማታም የሚደክሙ የሚጥሩ አሉ። በእነሱ ጥረት ነው አገር እየተቀየረ ያለው። ደግሞ ማይደክሙ ደግሞ ማይጥሩ አሉ። እነሱን ነው እየገመገምን እያስተካከልን ያለነው። ለምሳሌ ጅማን ብቻ ስንወስድ ድሮ ዩኒቨርሲቲ አልነበራትም። አሁን በጣም ትልቅ ዩኒቨርሲቲ አላት። የከተማ አስፓልት ችግር ነበር፣ አሁን አስፓልት ተሰርቷል። ችግር ባይኖር ኖሮ መሰብሰብ ባላስፈለገ ነበር። በመጨረሻም ከኢህአዴግ ጋር የሚደረገው ድርድር የኢትዮጵያ ዙ ጥያቄዎችን ለማስመለስ እንጂ የጥላቻ ፖለቲካን ለማራመድ የሚደረግ አለመሆኑን የፖለቲካ ፓርቲዎች የጋራ ምክር ቤት አባላት አስታውቀዋል። በምስራቅ ኢትዮጵያ የተከሰተውን ድርቅ በመጎብኘት ላይ የሚገኙ የምክር ቤቱ አባል ፓርቲ ተወካዮች በድሬዳዋ ለኢዜአ በሰጡት መግለጫ በመጪው ሚያዚያ ወር በድርድሩ አካሄድ ላይ የሚካሄደው ውይይት ተጠናቆ መሰረታዊ ድርድር ሂደት ለማምጣት ሁሉም ሳታፊዎች የድርሻቸውን ሊወጡ ይገባል ብለዋል። መግለጫውን የሰጡት የአንድነት መኢብን፣ አትፓ፣ ቅንጅት፣ ኢዴአን፣ ኢፍድሄግ ና የኢሰደፓ ፓርቲዎች ናቸው። መድረክ ከድርድሩ ተለይቶ የሰጠው መግለጫ የኢትዮጵያን ሕዝብ ለማሳሳት ነው ያለው ፓርቲዎቹ መግለጫ ድርጊቱ በምርጫ ቦርድ እውቅና ያላቸውን ፓርቲዎች የሚያጥላላና የሕግ ጥያቄነትን የሚያስከትል ከመሆኑን ባሻገር እኔ ብቻ ከገዢው ፓርቲ ጋር ዋና ተደራዳሪ መሆን አለብኝ የሚለው አስተሳሰብ ኢ ዲሞክራሲያዊ መሆኑን ነው የገለጹት። ገዢው ፓርቲ ኢህአዲግ ለድርድር ዝግጅነቱን እስካረጋገጠ ድረስ የህዝብ ጥያቄዎችን ለማስመለስና የፖለቲካ ምህዳሩ ለማስፋት እንደሚጥሩ ፓርቲዎቹ በመግለጫቸው አስታውቀዋል። ዘገባው ኢትዮጵያ ዜና አገልግሎት ነው። ዜናው፣ በቃ አንተነህ ደግፌ ነኝ። በሰላም ዶር